ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ይህ የምትመለከቱት የሁለት ጓደኛ ማማቾች እቃ ነው። ሆሳና ሀገር ነው የሚሄደው። ራሳቸው መኪና ይዘው እየመጡ ነው። አስር ፍራሽ፣ ሰላሳ ትራስ አዘጋጅተንላቸዋል። እንዲሁም መካዳ ቤቢ አዘጋጅተናል ማለት ነው ይሄን የምትመለከቱት

ሁለት መንጣት እሴኖ የሚሄድ ነው፣ እየተጫነ ነው ያለው፣ እና ይሄ ይመስላል ማለት ነው። እንደዚህ ሲደረግ ሲደረገር በጣም ነው የሚያምረው ይሄ እንደምትመለከቱት ይሄ ይመስላል ማለት ነው። ሲገረደር ቤት ውስጥ ከዛ ደግሞ እነዚህ መካዳዎች የግርግዳ ጠርዝ ጠርዝ ይቀመጣሉ ማለት ነው። ከነዚህ ሚያቸው መካደር ቦንድድ ነው። እነዚህ ቦንዶች ናቸው እና እ

ቢወድቅብኝ ባለፈው ላይ ላይ አንገቴ ነው የሚሰብረው። እንደዚህ ብዬ እንኳን አለቀና እና ይሄ ደግሞ ቀለሩ ይመስላል፣ ያው የተለያየ ነው። ለእነዚህ ግን አንድ አይነት እቃ ነው የተሰራላቸው ማለት ነው። እና እኛ ስለማንሄድ እንቅራጽላችሁ ብለን ነው እዚህ ሱቅ ደጅ ላይ ብሄድ እንኳን እዛ ደርድረን ምናምን እናሳያቸው ነበር። ብዙ ጊዜ ተደርድሮ በጣም ያምራል አይደል እና